ልብ በሉ ቅዱስ ዮሐንስ አፈወርቅ ቅድ ይላል አንተ ሰውዬ አንተ ሰው ሰብአ ሰገል የክርስቶስን የተወለደበትን ቦታ ለማየት ሁለት ዓመት ተጉዘዋል። አንተ ሁለት ደቂቃ ተጉዘ ቤተ ክርስቲያን ለመምጣት የምትቸገር ለክርስቶስ ምን ትመልስለት ይሆን ይላል። ሁለት ሰዓት እንኳን አንጓዝም። ቤተልሔም የሚሏቸዋል ሌላ አይደለችም ቤተ ክርስቲያን ናት። አንዱ እንደ ወይን የምንኖረው ቤተክርስቲያን ውስጥ በመኖር ነው። እንድናድግ ምን እናደርግ? ከግንዱ አንራቅ። ወገኖች ቅርንጫፍ ነን። ምን እናድርግ? ምግብ እንውሰድ። ምግብ እንውሰድ፤ አንድ ቅዱስ ሥጋው ክቡር ደሙን፣ ሁለት ቃለ እግዚአብሔር። በየቀኑ መመገብ አለብን፣ በየቀኑ ጉባኤ ሲዘጋጅ፤ በዓመት አንድ ጊዜ ሁለት ጊዜ ተሰብቀን ነፍሳችን ማደግ አትችልም። ልብ በሉ፣ አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ አንድ ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁል ጊዜ መንፈስ ቅዱስ በክንፈ ረድኤቱ ሲያሟሙቀንና ሲያቅፈል እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መግቦት ቤተክርስቲያን ውስጥ ማግኘት አለብን። ቤተክርስቲያን በየቀኑ ኪዳን ማድረስ ማስቀደስ ቢያንስ በሳምንት አንድ ቀን እሑድ ጧት ሌሊት ሄዳችሁ ማስቀደስ። ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እንጂ በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠልባቸው የራቃቸውም አሉ። እንደው እኛ ግን ምንን መለስ ቢሆን አጠገባችን ቤተክርስቲያን በየቦታው እየተሰራል። ቅርንጫፉ ከግንዱ መመገብ ቢያቆምስ ይቆረጣል ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ስጋውና ደሙ። ምን እንመገብ? ቃለ እግዚአብሔርን። ሁልጊዜ ወንጌሉን መመገብ። አያችሁ አይደለም? እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ ሁለት ላይ እንደነገረን አፍቅሩ ሀሊበ ነባቤ ዘአልወቱ ቱሴት ቅልቅል የሌለበትን ለድህነት የሚያሳድጋችሁን የቃሉ ይለን። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውን እንተትክልት ሀበ ሙሓዘ ማይ። ምን የሚያረግሰው ህጉን በሌሊትና በቀን የሚያነብ ሰው ከውሃ ዳር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ፣ ቅጠሉ እንደማይጠወልግ ይሆናል ይላል። ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በርግጥ ጽድቅና ኩነኔን ራይት ኤክስ እያልን ህግን ለመፈጸም ሳይሆን ክርስቶስን እያሰብን እናድርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና አያነሱልኝም ብሞት አይፈቱኝም ብላችሁ አይደለም መስጠት ያለባችሁ፣ ክርስቶስን ለክርስቶስ እንዴት መታደሌ ነው። አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ዳቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል፣ ወይ መከራዬ፣ ደሞኔ ቤት ሊመጣብኝ ነው ነው የምትለው እንዴት ቢወደኝ ነው ነው የምትለው? እግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን። ስትጸልዩ ረፍዶባችሁ ብታገኙት ውይ እንግዲህ ሁለት ሰዓት ሆኗል፣ እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበ ሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር፣ ይሄን ደግሞ ጸሎት ለማቋ- ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የህግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታ የሚጠይቀው እግዚአብሔርን ከሁሉ አስቀድመህ ውደደው ነው ያለው። እግዚአብሔርም ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ትንሽ ነገር ልንገራችሁ እንፈልጋለሁ። ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትሉኝ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር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 ያም ያምን ቅዱስ ዳዊት መጥቶ ሳውል ሊገልህ ነው፣ እንዲህ ነው እንዲህ ነው ሲሉ ምን ተትብልዋ? አለ ነፍሴ በእግዚአብሔር ተወከልኩ። እግዚአብሔር ፊት ቆሜ ያለው በእግዚአብሔር ታምኝ ያለው ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋሳ ይታየው፣ እሳት አይታየው። ለቅዱስ ጊዮርጊስ ሰይፋ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። እግዚአብሔርም ምንድነው ከኛ የሚፈልገው? እንድንወደው ብቻ እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየጭፍጨነቅን አይደለም መኖር ያለብን።